ያለው የለም ከተወለዱ በኋላ ኤሌክትሮኒክስ በተለይ ስልክን፣ ኮምፒውተርን፣ ቴሌቪዥንን በጣም አብዝቶ ከመጠቀም የተነሳ የኦቲዝም አይነት ምልክት ያሳያሉ። አሁን አቴንሽን ለነገሮች አለመስጠት፣ ከሰዎች ጋር ኮሚኒኬት አለማድረግ እነኛ ነገሮች የሚቀሰቀስባቸው ከኤሌክትሮኒክስ ከሚመጣው በአይናቸው በኩል ስለሚገባው ኤሌክትሪክስ ምክንያት የሚከሰት የኦቲዝም አይነት ዘርፍ ነው። ቨርቹዋል ኦቲዝም እንለዋለን። በሚገርም ሁኔታ የእነኛን ኮዞቹን ኤሌክትሮኒክስ ነገሮችን ሁሉ ሲወገዱ ኦቲዝሙም አብሮ ይወገዳል። ከሌላው ከክላሲካል ኦር ደግሞ ከሌሎቹ ኦቲዝሞች የምንለይበት በሱ ነው ማለት ነው። እና አሁን አሁን ላይ እየተከሰተ ያለ ግን ልንቀርፈው የምንችለው አይነት ነው። ኦኬ። እሺ፣ እናመሰግናለን። እንግዲህ ሌሎች እናቶች ከሌላችሁ አንድ ነገር እንድጨምርላቸው ገኘ። አንዳንድ እኔ የምሰማቸው ሚስ አንደርስታንድ የሚደረጉ ነገሮች አሉ። ስክሪን ኦቲዝም ያመጣል የሚል እንትን አለ እና እሷ ላይ በደንብ ክሊር ብታረግላቸው። የብዙ ሰው የተዛባ አመለካከት አለው፣ እስክሪን ኦቲዝም ያመጣል ብሎ ያምን አለ እና ስክሪኑ ወደ ክላሲካል ኦቲዝም ይሄዳል የሚለው ነገር በደንብ ከዶክተር ቢሰሙት ብዬ ነው። ይህ አሁንም ስክሪን ኦቲዝም የምንለው ከቨርቹዋል ኦቲዝም ክላሲፊኬሽን ውስጥ ያለ ነው። ክላሲካል ኦቲዝም ራሱን የቻለ ከአፈጣጠር ያለ አብኖርማሊቲ ነው። ልጁ ሲወለድ በእናቱ ማዕፀን ውስጥ እያለ የኮምፕሊኬ ሕክምና ምክንያቶች የሚመጡ ኦር ደግሞ ሲወለድ በጽንስ በኩል ጽንስ ላይ እናትዮ ስታምጥ የሚመጡ ችግሮች እንደዚሁም ደግሞ በጄኔቲክስ የሚመጡ ችግሮች ናቸው ክላሲካል ኦቲዝም የምንለው። ቨርቹዋል እና ስክሪን የምንለው ግን ከተወለደ ጤናማ ሆኖ ከተወለደ በኋላ ራሱ በጣም በብዙ ፍሪኩዌንሲ የሆነ የኤሌክትሮኒክስ ላይ ኤክስፖዝድ መሆን ተጋላጭ ሆኖ መኖሩ ኦቲዝም ላይክ ምልክቶችን ዲቨሎፕ ያደርጋል። ስለዚህ ይህንኛውን ነገር ኦንሊ እንደነዛ የአፈጣጥር ችግሩ ጋር አብሮ የመጣ ስላልሆነ የነኛን ኤሌክትሮኒክሶችን እነሱ ነገሮች ባስወገደ ሰዓት የኦቲዝም ምልክቶቹ ይለቃሉ። ምልክቶች ለሲምተም ማለት ምልክቶች ናቸው። እነኛ ምልክቶች ምንድን ናቸው? የአይን ኮንታክት ዳይሬክትሊ ከሰዎች ጋር አይን ኮንታክት ላይኖራቸው ይችላሉ። ጨዋታ ሲጫወቱ ብቻቸውን ይጫወታሉ። ኤሌክትሮኒክስ ብቻ ይይዛሉ። ሪፒቲቲቭ እንቅስቃሴ ያደርጋሉ፣ መደጋገም፣ እጃቸውን ማዞር ከሆነ፣ ሮክ ማድረግ፣ መጨፈር ከሆነ እነኝ እነኝ ነገሮች አሏቸው ምልክቶቹ ሲሆን፣ ስለዚህ ኤሌክትሮኒክሱን ኦር ደግሞ ኮምፒውተሩን ኦር ስልኮቹን ካጠገባቸው ዞር ከተደረጉ ግን ከቨርችዋል ኦቲዝም ይድናሉ ማለት ነው ቶታል ስለዚህ በልጅነት ወቅት ላቸው ላይ በተለይ ከፍ ከማለታቸው ላይ እስከ ሁለ ዓመት ከምናም ለወት ዓመት በላይ ከምሆናቸው በፊት ለነዚያ ነገር ተጋላጭ ማድረግ አያስፈልግም። እሺ ዶክተር ቴንኪዩ። አረግ ቀጥይ ማርያም። እሺ ገን አመሰግናለሁ እና ለዶክተር አንድ ጥያቄ ነበረ። ዶክተር እሺ ዶክተር ልጄ የሶስት አመት ልጅ ነው እና እስክሪን ላይ ነው በጣም ነበር የሚያሳልፈው። ሄጄ ፐርቼዋል ኦቲዝም መለከት አለው ብለውኝ፣ በጣም ለውጥ አለው በጣም ተለውጧል። ይጫወታል ከልጆች ጋር። ግን አሁን ላይ ደግሞ በጣም ያስቸገረኝ በጣም ይጨዋል፣ የሆነ ነገር ስትናገረው አግሬሲቭ የሆነ ዋይ ነው የሚለው። ይሄን ነገር ሲሄድ በጣም ኖርማል ነው ነው የሚሉኝ። እሱ እያለ እያለ ይተወዋል ነው የሚሉኝ እነሱ መግባባት ላይ ችግር የለበትም። ንግግር ላይ ምንም ነገር በቃ ትዕዛዝም ያዳምጣል፣ ስሙንም ይሰማል። ግን ይሄ የሚጮው ነገር በጣም ግራ ያጋባኛል። ይሰማል፣ ዶክተር? ይሰማል፣ ይሰማል። ሌላ ሌሎች የኦቲዝም ምልክቶች አሉት እንደዚህ ሶሻል ዊዝድሮዋል ኮሚኒኬሽን ዲሌ ምናምን እነሱ ነገሮች አሉት? ምንም የለበትም በፊት በይ ምንም ችግር ግን፣ በፊት በጣም እንደዚህ ፓርክ ላይ ምናም ልጆ ሲሄድ ይቅበጠበጣል፣ በጣም ይሮጥ ነበር። በቃ በሩጫ ማንም አይወዳደረውም፣ ይሮጥብኛል እና ይሄ ነ ደግሞ እኔ አጠገቤ እንደዚህ አይነት እውቀቱ ስለሌለኝ አላቁም ነበር። ዝም ብሎ ችኩል፣ ፈጣን ልጅ ይመስለኝ ነበር። እሱ እሱን አሁን ቀንሷል፣ ግን ይሄውን የሚጨው ታው ታው ስለው ነው የሆነ ነገር ላይ ታው አቁም ካልኩት በጣም ነው የሚጮው ያ ያ አሁን ቨርቹዋል ኦቲዝም ብቻ ዲያግኖዝ ከተደረገ ኦር ደግሞ ለቨርቹዋል ኦቲዝም እንደ አዲስ ኤክስፕሌን ለማድረግ ምንድን ነው፣ ከሶስት ዓመት በታች ላሉ ህፃናት ለስክሪን ተጋላጭ ካደረግ ናቸው ረዘም ላለ ታይም ረዘም ላለ ጊዜ ለስክሪን ተጋላጭ ከሆኑ ኦቲዝምን የመሰለ ምልክቶች ዲቨሎፕ ያደርጋሉ። ፉል ኦቲዝም ነው ማለት አይደለም። ስለዚህ እነኛ ምልክቶቹ ምንድናቸው? ከሶሻል ዊዝድሮዋል ይኖራል፣ ኮሚኒኬሽን ድል ይኖራል። አሁን ሃይፐር አክቲቭ ይሆናሉ። እንዲሁም መጮ ሊሆን ይችላል። ነገሮችን ሲያደርጉ በኃይል በጉልበት ሊሆን ይችላል። ሪፒቲቭ ባህሪያቶችን መደጋገም ሊሆን ይችላል። እነኚህ እነኚህ ነገሮች አሉ። ስለዚህ አሁን መፍትሄው ምንድን ነው? ይሄን ስክሪን ታይሙ ቶታሊ ማስወገድ ያስፈልጋል። በጣም ዩዛጋ ኤክስፖዝድ እንዳይሆን ማድረግ ያስፈልጋል። ሪል ላይፍ ሶሻላይዝ ማለማመድ፣ አካባቢ ካሉ ጓደኞቹ ጋር እንዲጫወት ማድረግ እንደኚህ ነገሮች ያስፈልጋሉ። ኤሞሽናል ዌል ቢንግ ሞኒተር ማድረግ ይሄ ምን ማለት ነው? የእሱ የሚወደውን የሚጠላውን ነገር አንደርስታንድ እያደረጉ እሱን ፎሎ ማድረግ እና ከስክሪኑ ካስወገድችው ራሱ ይሄም ባህሪ እየተ እየተ እየተ ቶታል እየጠፋለት ይሄዳል። ይሄ ኖርማል ከኦቲዝሞቹ ጋር ስላልሆነ ከኒሮሎጂ አብኖርማሊቲ ኒሮ ዲቨሎፕመንታል ችግር ስለሌለበት ወደ ፉል ኦቲዝም የመቀየር ቻንሱ በጣም ለስ ነው። ስለዚህ በጊዜ በኋላ እንዳልኩሽ ሶሻል ኢንተራክሽን በመጨመር ሪል ላይፍ ሶሻል ኢንተራክሽኑን በመጨመር ፉል ይመለሳል ማለት ነው። ዶክተር ተባረ ትዝዬ በውስጥ መስመር አውሪኝ ፈልግሻለሁ ፕሊስ። እሺ፣ እኔ ቆንጆ። ግን አንድ ደግሞ ለአንቺ ልንገር፣ እሺ? እኔና ልጅሽ ይጨዋልን ያልሽኝ አይደለም? አዎ፣ ትዝዬ ይጨዋል። እሺ፣ በምግብ ምግብ ቀይረሽለታል? ምግብ ያው መቀይረሽለት አልስቴኝ። እንዴት ንገሪኝ፣ ምን አይነት ምግብ ነው የምታበይው? እንደስ ስንዴ ነክ ታበይዋለሽ? አዎ ራይዝ፣ መኮረኒ እንደዚህ ይበላል። እንጀራውን ይኸውልሽ። ምግብ ማለት የእኛ ግሩፕ ላይ አለሽ የለውም? እሺ የእኛ ግሩፕ ላይ እንድትገቢ አደርጋለሁ። እሺ ምታውሪን ከሆነ በውስጥ እሺ። ቆይ ሳትወጪ ቁጥሬ ላስቀምጥልሽ፣ አስቀምጬልሻለሁ እኔ ራሴ እሺ። ማሬ እሺ አውራሻለሁ እሺ ነው አይዞሽ። ሰላም እያን ዘፋለች መሰለኝ የምታወራው ነገር አላት መሰለኝ ለእሷ። እሺ ሻይ ዶክተር ላይ ለመጨመር ነው ይሄ አሁን፣ የልጁ ጩኸት ያለችው ስሜቢ ቢሄቪየር እንደዚህ አይነት በተለይ ቨርቹዋል ኦቲዝም ወይም ደግሞ ክላሲካል ኦቲዝም ሲሆን ቢሄቪየር ላይ በደንብ መሰራት አለበት፣ ማኔጅ መደረግ አለበት ቢሄቪየሩ ማለት ነው እና አይዶ ምን አይነት ቴራፒ እየሰጠችው እንዳለ ወይም የታዘዘላትን አላቅም ሀረግ ብትነግሪኝ ግን፣ ቢሄቪየር ማኔጅ ይደረጋል። በደንብ አርገሽ ቢሄቪየሩ ማኔጅ ማድረግ አለብሽ። ከሚገርምሽ ራሴ እኔ በጉልበቴ ነው እንጂ ምንም የለበትም ነው የሚሉኝ። እኔ እንደዚህ ያደርጋል እንደዚህ ይጮዋል እያልኩ እየተናገርኩ ነው እንጂ የእሱ ዶክተር እርዳታ ራሱ ልትሰጠኝ አልፈለገችም ነበረ። ራሴንም በሚያደርገው እንደዚህ ሲወራ እየተከታተልኩኝ እንዴ ልጅም ይሄ ይሁን እንዴ ስክሪን ያበላሻል እኔ ብዬ ነው ይሄን ነገር በራሴ የሄድኩት እንጂ ስታሁን ምንም አይነት እርዳታ አልሰጠችውም። ትምህርት ቤት ይሄዳል ይመለሳል። ሶስት አመቱ ነው ያ ምክንያቱም ለመሰለሽ አሁን ስክሪን ታይም በጣም ኤክስፖዝ በሚሆኑ ሰዓት ፎከስ ላያደረጉ ይችላሉ፣ ልጆቹ እና በትንሽ ነገር ሊበሳጩ እና ሃይፐር ሊሆኑ ይችላሉ ቅድም ዶክተር እንደተናገረው። እና ሃይፐር በሚሆኑ ሰዓት ደግሞ ሪያክት ያደርጋሉ። ስሜታቸው የሚገልጹት በተለያየ መንገድ ሊሆን ይችላል። መሬት ላይ መንፈራፈር ሊሆን ይችላል። መጮህ ሊሆን ይችላል። ጩኸቱ ደግሞ በጣም ላውድ የሆነ ጩኸት ሊሆን ይችላል። ክላስ ውስጥ ቦታ ሳይመርጡ እንደዛ አይነት ነገር ያደርጋሉ። እና ብሄቪየር በደንብ ማኔጅ መደረግ አለበት። ዶክተር ሽና ማክረሻት፣ ያው እንግዲህ ይረዳል ተብሎ የሚታሰቡ የቴራፒ አይነቶች አሉ። እሱን ከዶክተሯ ጋር ተነጋገር፣ ይሄን ለማለት ነው። እንግዲህ ዶክተር የምጨምርላት ነገር ካለ እኔ አስ ኬር ጊቨር ይህንን አድቫይዝ ማድረግ ፈልጌ ነው። ብሄቪየሩ በደንብ ማኔጅ መደረግ አለበት። እሺ፣ ሰላምዬ እኔ ደግሞ አሁን ሳስታውስ እዛ አረግዬ ልጅሽ ፊዚ ድሪንክ ይጠጣል እንዴ ድሪንክ ኖ ጋዝ ያላቸው ወይም ደ ኮካ ፋንታ አቤት ነ ኮክ ማድረግ አንድ ነገር እንደዚሚጠጣ ሚጠጣ አይጠጣ እሺ ሞክረሻል ከስክሪን ለማራቅ አሁን ገና ከሚገርምሽ ገና ቱ ዊክ ነው። ባለፈው አንቺ ስትናገሪ ፓርክ ወስጄ ልጄ አጠግብም ስትኝ እንዴ ሐሩንም እኮ እንደዚህ ነው የሚያደርገው አልኩና ፓርክ ወስጄ አይጠግብም። ከሚገርምሽ ያለቅሳል መሬት ላይ በቃ ሾፕ ሄጄ መሬት ላይ ነው እንዲህ ፍርፍር የሚለው እረፍ ካልኩት መሬት ላይ ነው የሚተኛው እና የሚንፈራፈረው። እና ይሄ ይሄን አጠራጥሮኝ ነው እኔ ደንግጬ ወደ ዶክተር ወሴድ በጣም ጆሮን አየች፣ ምን አየች፣ ምን አየች ከእንደገና እራሱ አሁንም አለኝ አፕሪል አስራ ስድስት ሮብለት አለኝ አለበት። ፕሊስ ይልኝ እያልኳት ነው። በቃ አይዞች በቃ እሺ፣ አውራሻለሁ። እሺ እትዬ፣ በጣም ነው የማመሰግነው። ሁላችሁንም ተባረኩ።